እንዴት ብኛሉ? እንዴ ልጅ ማን ነው ልጅ፣ እንደዚህ አስከፋብኝ ወይ? ግን ለምንድን ነው በትክክል የዋሸሁት ነገር ማለት ነው። ልጅ ምንድን ነው የምነግርህ አባዬ? አማራባና ባለጌ ልጅ መሆኔን እንድናገርህ ነው የፈለግከው? ምን ነው አባዬ፣ እባክህ ከቻልክ ምራቅህን ትፋብኝ አባዬ። አንቺ አትረቢ ልጅ ነሽ በለኝ። ሲመስለኝ ግን ይችልሽ ሁፕ ሳትል አትቀርም። ምን ሳትል አትቀርም? ሳታረግዝ አትቀርም ምን ጓዜን ጠቅልዬ ለልጅ ልጅ ስትይ ወደድሽም ጠላሽም እዝቤ በክብር ታኖሪኛለሽ ምን ዝም በያት እባክሽ ሲጀመር እሷን ከበር የሚያስገባት ሲኖር አይደል የምትገባው ያለበለዚያ የቤተሰቡን ስም በመጥፎ ነው የምነዛው እያለች ቆይ የትኛውን ስማችን ነው የምትነዛው ምን ማለት ነው ቆይ ይሄ ቤተሰብ ስም የለውም ምንድን ነው እያልከኝ ያለው ለምንድን ነው አዲስ አበባ የመጣሁ ከዛ ፋሽን ነው አይሻልም? ቆይ ከአባት ገደን አደላችሁ ለምንድን ነው የሚመጣው? ብቻ ምን ያልክ ነው? ይሄማ በፍጹም ሊሆን አይችልም። ዳግም እዚህ ቤት መምጣት አትችልም። ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ናሁሜ ራሷን አረጋገጠች። እርግዝናው እውነት ሆነ። ይህን ያወቀችው ናሁሜ በጥና ልቧ ተሰበረ። በጣም አዘነች፣ አለቀሰ፣ የተከፋች። በቃ ራሷን አረጋገጠ። ከዚህ ቤት መውጣት መሄድ አለብን በማለት ለአባቷ ትነግረዋለች። አቶ ተሰማም ልጄ ምን ሆነችብኝ እያሉ ነበር። እባክህን ምራቅህን ትፍ ብለህ መርቀኝ፣ አትቀየመኝ፣ እኔ ባለጌ ልጅህ፣ እያለች ለመናገርም ከርታ ይህን ቃል ትደጋግማለች። ሰላም፣ ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች፣ እንኳን ወደ ቻናል በሰላም መጣችሁ። ኑሃሜን ክፍል 28 ተለቀ።

ያስመለሳትና እንትን እያላት ስለነበረ በጣም ጥያቄ ውስጥ ገብታ ነበር። ራሷን ቸክ ባደረገች ጊዜ እርግዝና እውነቱ ሆኖ አግኝተዋለይ። ይህንን ስታቅ በቃ በድንጋጤ ምን ልገባን፣ ወይኔ ጉዳይ፣ አባቴን ተስፋውን፣ ስንቱን ቀበርኩት እያለች በጣም እየተጨነቀኝ ነው። ከዚህ ሁሉ በቃ ራሴን ማጥፋት ነው ያለብኝ። ደግሞ እኮ አሁን ባጠፋ ራሴን የኔን ነብስ ብቻ ሳይሆን ሆዴ የተቀመጠውም ፅንስ አለ፣ ሁለት ነፍስ ላጠፋ ነው በማለት ነበረ ስትል እየነበረው ማለት ነው። በጭንቀት ውስጥ የምትገኘው ኑሃሜ እንግዲህ። ወደ አምራት ጋር ስንሄድ አምራትና ናሆድ ናሆድ የሚጠጣ ቤት ካፌ ቁጭ ብሎ ሳለ አምራት ትመጣለች። አምራት መታ እንግዲህ እያደባይ በምትመጣ ጊዜ ምንድን ነው ደግሞ እኔ ምን የሚያሳፍር ስራ አታፍሪም እንዴ? በሚላትን ጊዜ የሚያሳፍር ስራ ነው ይሰርቻለሁ እንዴ? እያለች ነበረ እንትን ስትል የነበረው። ወደ ውስጥ እኮ የተቀመጠው ፅንስ የራስ ነው። እሱንም በማረጋገጫ አረጋግጬ ነው ልጅ መሆኑን እንትምሮ አሁን ያምኜ የምቀበልሽ መሰለሽ? እያለ በንዴት ውስጥ የሚገኘው ናሁ አፍቃሪው በጣም ልቡ ተሰብሯል እንግዲህ እዚህ ጋርም ደግሞ እንግዲህ እያለቀሰች እየተጸጸተች ያለችው ነው። ናሆሜም እያለቀሰች ነው። ይንትኗን ቸክ ባደረገች ጊዜ በጣም ትጸጸታለች፣ ታለቅሳለች። አባቴ እያለች እንግዲህ ኤደን ነገረኛዋ ደግሞ ለአምራት አምራት ገንዘብ ተቀብላ አብራው ከሱ ጋራ ከናሆሜ ጋር ናሆሜን ከናሆድ ጋር ናሆሜ አብራ ክላሱ እንትን ስትል ነበረ ጥቶ ከእሱ ጋር ተኝታለች እያለች ብዙ ብዙ ስትል ነበር። እና ኤደን ለአምራት ይሄንን የሰማቸው አምራት ደግሞ ሂዳ ለናሆድ ትነግረዋለች። በፍጹም ይሄንን አትልሽም አንቺ ነሽ ይሄንን አቁመሽ እኮ ይሄንን ጠየቅሻ ብላትም አዎ አልቋጥለዋለች ይህን የተናደደው ናሆዲ የሮጠ መቶ መጥቶ ናሆሚ በጭንቀትና በለቅሶ ውስጥ ትገኛለች። የዚ ጊዜ እንግዲ ናሆዲ ሲጠይቃት በጣም ነው እንዴ እንትን ያልሹ እኔ እስከ ዛሬ ቤተሰቦቼ እነማየ ሲያተን ሲሉሽ በጣም አዝመልሽ ነበር ለኪ ለኪያንጭ የምትሰሪው ተንኮል እያላት ነበር። ምንድን ነው ያደረጉት ለአምራት ሂደት የተናገር ሽው ምንድን ነው በማለት ያፋጥጣታል እሱም የተናገርኩት ማ በቃ እኔ ምንም ነገር የተናገርኩት የለም። ይሄን ደግሞ ወሬ የምትለው ኤደን እናት ተብዬዋ እሷ ነች። እሷን ስራ ከልጅነት እስከ እውቀት አውቀዋለሁ በማለት እና አሁን በለቅሶና በጭንቀት ሁለተኛ ደግሞ ህመም በዚህ ውስጥ ይሰማታል ማለት ነው። እንግዲህ ኤደን ለእሷ አልተኛም ያለችው ኤደን ያባቷል ማን ነው የእንጀራ እናትዬዋ ልጅ ማለት ነው ይሄንን እንትን ትሰራለች። ይሄን በምታጸዳ ሰዓት ናሆድ ገብቶ ይሄንን ሲላት ነበረ። እየሮጠች ዳ የምታዳምጠው ኤደን ሩጣ ወደ ወይዘሮ ዝናሽ ጋር እየሮጠች ትሄዳለች። በመሄድም ዛሬ ይሄንን ናሆድና ናሁሜ እየጮሁ ነው ትላታለች፣ ማለት እያለች ነበር እና ኤደንም ለወይዘሮ ዝናሽ ይች አእምሮት ያንን እንደዛ በያት ያልሽውን ያልኳትን ሄዳለ ናሆድ ነግራው ናሆድና ኤርሚ ማነች ኑሃሜን ልየ ጮህባት ነው በጣም እየተጣሉ ነው ትላለች ትላታለች። እሷም ይሄን በምትላት ጊዜ አንቺ ልጅ ከኔ ጋር ስታዋሪ ስነ ስርዓት ይኖርሽ፣ እያለች እያመነጨቀቻት ነበረ። አሁን እንዴ እሺ ይቅርታ ትላለች። እንግዲህ ጸባይተኛ መስላ ኤደን ማለት ነው ሁሉንም ነገር ለወይዘሮ ዝናች ስናግራቱ፣ ወይዘሮ ዝናች ደግሞ እንዴት እያለ ይሄን እያወሩ ሳለ ከድንገት ናሆድ ክላስ ከነሱ ጋር ይገባል። በሚገባም ጊዜ አንድ ጊዜ ምን ነው ድንግጥ ሉና ማናገርሽ ነገር አለኝ ይላታል፣ እናቱን በዚህ የተነሳ እንግዲህ እናም ተንኮለኛዋ ኤደን ለዝናሽ ስለ ነገረቻት፣ አንቺ ልጅ ግን ለነገር እንዴት ስህ አርጎ ያሰምተውት ሁሉን ነገር ለሚጨርሱት አልተናገርኩም ብዬ ድግን እንላለሁ በማለት እንግዲህ ናሆድም ከእናቱ ጋር አውርቶ ሲመጣ ከእሷ ጋር ፈልግሻለ ሲል ምንድን ነው አንቺ ለአእምሮት ምንድን ነው ነው አእምሮት ጋር ተገናኝ ተሸዋረሽ ብለሽ፣ አእምሮት ደግሞ የማናት ጥሪ ማስመሰል ሲችልበት ኤደን። ከዛም አእምሮት የማናት እኔ በመወዳት እናቴ እንልልሃለሁ ትላለች። ፈጣሪ ፊልምም ቢሆን ግን እንደዚህ ማለቷ ጥሩ ነው ብዬ አላምነውም። እሱ እንደዚህ እያለች ሳለ እንግዲህ በመወዳት እናቴ እንልልሃለሁኝ ስትለው ነበር ከድንገት እንግዲህ ናሁም ይህን ትነግርና ሴራው እየራሷ ነው ከልጅነት እስከ እውቀት የማቃት ናት ትላለች። ናሁን ኖሃሚ ማለት ነው። ድሮም ስለምታውቃት እናትና ልጅ ሊገሏት እያሉበት ጊዜ ነበር። እና ይህንን ስትል እና ይሄ ቤት ስነ ስርዓት አጣ፣ ሁለተኛ ከማንም ጋር አንቺም ሁን ሻንቺም ከነሆሜ ከአምራት ጋር እንዳትገናኙ በማለት ወሬ እንዳልሰማ በማለት ይጮሃል ማለት ነው። እናትየው መጣ አሁን ነው እንደ ስነ ስርዓት ማጣቱን እያወከው እያለችው ነበር። ማንንም ሰው ከውስጥ ውስቸር ላይ የሚቀመጥ እየጎተተ እያመጣ ሲያስቀምጥ አሁን ነው እንደ ይታየህ እያለች ስንትን ስትል ነበር። ይችኛይት እንኳን ትሻላለች ስጠራኝ አንቱ ብላ በክብር ነው የምጠራኝ፣ ኤደንን ይህች ግን እንደምት አዋርደኝ ተመልከት ስትላት አባቷን ሲናገሩባት ኑሃሜ ስነ ስርዓት ያዙ ስትላት ነበር። እኔ ለማንም ክብር አለኝ፣ ስትወጣም ክብር አለኝ። እሷናት አንቷን አንቱ እንዳትኝ ብላ ያለች በማለት ትናገራለች። ነው ኑሃሜም አሁን ላይ ያለችበት ስቃይ አንቺ ነሻ አይደል ይህንን ነገር ያልሺው ብትላት ኤደንን ምን አመጣሽ አቃጠርሽ ምን አመጣሽ እኔን ምን ልታረጊኝ እያለች ነበር ኤደን ነገረኛዋ፣ ማለት ነው። ናሁም የራሷ ጭንቀት ውስጥ የገባችው የእርግዝና ጭንቀት አለባት ያለችበት ሁኔታ፣ የአባቷ ደግሞ በክብር የሚጠብቃት አቶ ተሰማ የእኔ ልጅ ክብሯን የጠበቀች በማዕረግ በወግ በማዕረግ ነው የምድራትም እያሉ በልጁ የሚተማመኑት አቶ ተሰማ የሷን እንትን ነው የሚያየው። ስለዚህ አሁን ላይ ኑሃሜን ብዙ ተስፋ አለኝ አባቴንስ እንዴት ነው የማየው የምነግረው እያለች ቤቷ ሁሉ በቃ በጭንቀት ውስጥ ይገኛል። ሌዳ ነው አባቷ ይሄን ቢሰሙ ምን ነው ባልነሳ ብለው መልሰው እንደምታመምባት ታውቃለች። እና እናም እንግዲህ እኔን እኔ የምፈልገው ይሄን አይደል ከአንቺ ጋር የምታገልበት ሀይል የለኝም ብትላትም ናሁሚ እኔ የምፈልገው ይሄን ነው አንቺ ደካማ ስቶኝ እኔ ጥንካሬ ይታያል ወደፊት እኔ ጠንካራዋ ኤደን ነገረኛዋ እያለች ነገሯን ታሰታሱጋለች ማለት ነው እንግዲህ አሁን ላይ ኑሃሜ ኤደን ያለችው ሁኔታ ይህንን ይመስላል ማለት ነው። ኑሃሜም እንግዲህ ወደ ኑሃሜ ስንመለስ ኑሃሜ በጣም አስቸጋሪ ላይና ያለችበት ሁኔታ መታም ቁጭ ስትል እንግዲህም ኤርሜ መጥቶ ካጠገቧ ይቀመጣል ማለት ነው። ከሱ አጋ ሲቀመጥ በቃ እንኳን ደስ ያለህ እያለችው ነበረ። ምንድን ነው ምን ሆነሽ ነው ንገሪኝ፣ ምን ሆነሽ ነው ቢላትም ልትነግረው ፈቃደኛ አይደለችም። እሷም ግን ይሄንን እያለች ሳለ እሷ በጭንቀት ውስጥ ትገኛለች ማለት ነው። አሁን ወደ አባቷ ጋር ሄዳ አባቷ የሚያይባትን ሁሉ ስትቀየርበት በጣም ይናደዳል ማለት ነው። ይህንን እያለ ምን ሆነሽ ነው? ምገሬ ልጅ ምን ሆንሽብኝ? ስትል አቅፏት ታለቅስበታለች። እላው ላይ ማለት ነው። በምታለቅስበት ስበት ጊዜ ምን ሆነሽ ሽቤ ልጄ ስል በቃ ምራቅን ጥፋና መርቀኝ፣ እንደዛ አድርገኝ እያለችው ልጄ ምን ሆነሽ ሽቤ ነው እያሉ ይሏታል አቶ ተሰማ። በቃ ኔ ከቤት መውጣት እፈልጋለሁ፣ ከዚህ ቤት መውጣት አለብን ትለዋለ ይህን በምትለው ጊዜም እናም ኤደን ነገረኛዋ እንግዲህ ይህንን አቃጥራ ቃጥራ ናሆሜ አባቷ ጋር እያለቀሰች ነው። እና ልጄ ምን ሆንሽብኝ እያሏት በቃ መርቀኝ አባቴ፣ በቃ ምን ሆንሽብኝ አትበለኝ፣ ከዚህ በቃ አባዬ እንውጣ ከዚህ ቤት እያለኝ በቃ ተው ተሰማ ይምጣና ሱስ ከሚመጣ ማንጠብቅ እንውጣ ብትለውም አይ ይምጣና፣ ስልኩ እኮ አልሰራለኝ ብሎ ነው ስብሰባ አለኝ ብሏል። ስለዚህ ስልኩን ሆነው እያሏት ነበረ ለምንድን ነው ግን እንደዚህ ሆንሽ? በቃ ሜዳ ላይ እንኖርም ሜዳው ላይ ለምን አንኖርም? እያለች ነበረ። ስትለው ጎዳና እንውጣና እንኖር ስትለው ነበረ። ለዚ በደህናሽ ነው ቢሏትም ልትናገር ፈቃደኛ አይደለም። እንግዲህ ወይዘሮ ዝናሽና ኤደን ነገረኛዋ ስንመጣ ኤደን እኪችን ነበረ እና ስናይ ስትመጣ ይች ልጅ ሆብ ሳትሆን አትቀርም እያለችን ምን እያልች ነው ይች ልጅ ጭራሽ ወደ ሽንት ቤት ስንት ጊዜ እንደምትሄድ ትላታለ። እንዴ ታዲያ ሽንት ቤት መሄድ ብርቅ ነው እንዲ ይሄ ነገር ብሎ ታወሪዋለች ትላታለ። አይደለም ነገር ብዬ ሳይሆን የምታደርገው ነገር በጣም ይንተን እያለኝ ነው። ነው አሁን ምንም ቢሆን የእሷ ጨጓራ አይታመምም። የሰው ጨጓራ ተልጣ ታቃለች። ስለዚህ እሪ ጠርጥር መንጥር ማለት ነው። ስለዚህ ኑሃሜን ሳስባት እንዴው ምን ነው ይሄን ነገር ፈጠርክ እያለኝ ብቻዋን ታወራለች። እንዴት በሞት ኩኝ? ትላለች። ሞቷን ትመኛለኝ። ስለዚህ እሷ ልጅ ሳታረግዛ አትቀርም ብላ ተነግራታል። እንዲህ እንዴት ትላታለ? ይሄንን አረጋግጭ እያለች ትላታለች። እንግዲህ ነገር የምትወደው ዝናሽ የናሁሜን ጥላት ማለት ነው። ዛሬ ግን የመጨረሻው ፓርት ላይ ጥሩ ነገር ተፈጥሯል ማለት ነው። ናሁሜም እንግዲህ ይሄን እያለች ለአባቷ ብትለውም ኤርሚን ደግሞ ያለበት ሁኔታ ነው። እሷ ነው ይሄንን የምትጃጃል ወጣ ብትለውም እምቢ ብሏል። በአንድ ቁጭ ብለው ሳለ ምን ሆነሽ ነው? በቃ ተቀየርሽ? ምን ሆነሽ ነው? ንገሪ ቢላትም ለእሱ እንኳንም ደስ ያለ አንተ ነው እንደዚህ እኔ ልቤ ስብር ብርቅ አድርገትም የሚያደስ ያደረከኝ እያለችው ነበረ። ኤርሚን ኤርሚን እንግዲህ የሆነችውም ሁኔታ አሁንም ድረስ አፈቅርሻለሁ እያለ ከሷ ጋር ነው ያለው ማለት ነው ግን እሷም ደግሞ አሁን ላይ ያለችበት ሁኔታ በጣም የሚያስፈራን ለሆነ እንውጣ እያለች ለአባቷ፣ ግን ለምን ብለህ አትጠይቀኝ፣ በቃ ሁኔታም ያለው ከዚህ ቤት እንውጣ እያለችው ነበር። አባትዬው ግራ የተጋቡት እንግዲህ ለናሁሜን በዚህ ነገር አልጠበቃትም። ሁለተኛ ለተኛ፣ እንግዲህ ወደ ወይዘሮ ዝናሽ ጋር ስንመጣ ዝናሽ እንግዲህ ጉረኛ፣ አንዳንድ አንድ ሰዎችን ከዚህ ጋር ትምህርት መውሰድ አለባቸው መሰላቸው እራሳቸውን ጻድቅ ጻድቅ በቃ ቁልል የሚያደርጉ ሰዎች በስተኋላ የራሳቸው ማንነት የራሳቸውን ገጸ ባህሪ ያላቸው ማለት ነው። የሚናገሩትን የሚኖሩበት ናቸው ብለን ማሰብ እንችላለን። እንግዲህ እሷ የኔ የእንትና ዘር እያለች ዘሯንና እንትኗን የባላባት ዘር ነኝ እንደዝን ነኝ እያለች የእኔ ቤት የዝናሽ እንትና ልጅ ነኝ የባላባት ልጅ ነኝ እያለች እነ ኑሃሜንን ስትጸየፍ ስታደርግ፣ አሁን ላይ ግን እየገባችበት አሳር በጣም ከባድ ነው። የኑሃሜን ጦር እንግዲህ ከሌላ የምትወልደው ልጇ ስልክ ጥሪ ደርሳታል። እንዴ ምን ሆነክ ነው ምንድን ነው እያለችው ነበረ። እናቴ ብሎ ሲደውልላት ምን ሆንክ ልጄ ስትለው እየመጣሁ እኔ ነው አዲስ አበባ መጥቻለሁ ሲላት፣ እንዴ ለምን መጣ? ህማ ሊሆን አይችልም። እንዴት መጣ ለምንስ ሲባል ብላ ዝናሸ እራሷን ሳ፣ ይህንን ሲሰማ እንግዲህ ስትሰማ ናሁሜን ከበር ሆና ወደ ጭስ ቤት ልትሄድ ስትል እያዳመጠች ነበር። እኔ እኮ ቤቴን ትዳሬ ልበጠብጥ ነው እንደተሰማ፣ በፍጹም አትመጣም። ወደዛው ተመለስ ወደ መጣበት አባት ጋር በምን ተጣልታቸው ነው። መስማማት አለብህ። ምክንያቱም አሁን ላይ እኔ በትዳር ላይ ነው የምኖረው። ስለዚህ ትዳሬ እንዳበጠብጥ አባት ስ ያለዋ አቶ ለይኩን ልጅ መኖሪና ያቅም አንተን እንዲወለድኩኝ እንዴት ብዬ ነው አሁን እንትን የምለው ስትል፣ እናሆሜ እበር ሁና እያዳመጠች ነበር። ይህን በድንጋጤ አፏን ይዛ ቆም አለች። ናሆሜ እንግዲህ እበር ድምፅ ስትሰማ ያየችው ዝናሽ በሩም ክፍት ስታረግ ኑሃሜን፣ ምን እየሰራሽ ነው? ዝም ታዳምጭ ምንድን ነው ስትላት፣ አይሽ እቤት እኮ መጸዳጃ አለ፣ ሄድሽ ስጮሂ ስሰማ ድምፅሽን ነው ስትላት፣ በድንጋጤ ፈጠው ነው ሁለቱም የቀሩት። ከአሁን በኋላ ኑሃሜን የቤቱ ኃላፊ ትሆናለች። ያው ግን ኑሃሜን ያለባት የደረሰባት ቢሆንም አሁን ላይ ያው ያረገዘችው ልጅ ኤርሚ ልጅ ነው። ነገር ግን እንደ በፊቱ ልትናገራት አትችልም፣ ዝናሽ ማለት ነው። ምክንያቱም ይሄንን ካልሽ ለአቶ ለይኩን ሁሉንም ነገር ያዳመጥኩትን እነግረዋለሁ ብላ ትነግራታለች። አሁን ላይ በኑሃሜን ቁጥጥር ስር ወይዘሮ ዝናሽ ገብታለች ማለት ነው። እንግዲህ ይሄን ይመስላል። ቀጣይ ክፍል ምን ይፈጠራል የሚለውን አብረር እናያለን። ዝናሽ ግን ይሄንን በመድረሷ በመስማቷ እንኳን ደስ ብሎናል ማለት ነው። ለነበረው ቆይታ እናመሰግናለን። ቀጣይ ፓርት እስከምንገናኝ መልካም ጊዜ። ባይ ባይ።